ብሽ የኔ ልዕልት ሀይሚዬ ዛሬ አእምራ ደምቃ ከጠፋችበት ብቅ ብላለች። ከሸበል ዋጋ ነው። ዛሬ ጦርነቱ ማለት ነው። ኧረ ኧረ፣ ሰላም ሰላም፣ ሰላም። እንደምንቆያችሁ ውድና የቻናል የተከታታዮች እንደምናችሁልኝ። አሉ አሉ አሉ። ተው ተው ተው። ለመጨለል ሳስብ ነው ሳቅ ሳቅ የሚለኝ ውዶቼ ለመጨለል ሳስብ ሳቅ ሳቅ ይለኛል። ጨልዬ ጨልዬ ጨርሻለሁ በእነዚህ ልጆች ምክንያት። ለማንኛውም ውዶቼ፣ አሳብ አስተያየት ካላችሁ በኮመንት አስቀምጡ። ሚዛናዊ የሆናችሁ ኮመንት አስቀምጡ። እኔም ሚዛናዊ ሆኜ ነው የማወራው ማለት ነው። ዛሬ ሀይሚዬ እንግዲህ ብሩኬን ቀጥረዋለች እንግዲህ ያው ተቡራ ጋር አብሮ ነው የመጡት። ነገር ግን ጠፍቻለሁ ቤተሰብ ዛሬ ግን መጥቻለሁኝ። ድብቅ ነች ስትሉኝ ያላችሁ አዎ ድብቅ ነኝ ስትል ነገሩን ጀምረዋለች። አዎ በጣም ድብቅ ሰው ነኝ። ድብቅ የምትሆኑት አንዳንድ ጊዜ የምትወዱትን ሰው ላለማጣት ነው ስትልም ጀምረዋለች ነገሩን ቡራ እስከሚመጣ ድረስ ነው እንደዛ እያለች ነገሩን የቀጠለችው። ያለፈ ታሪክ ይሁን የአሁን ታሪክ ምንም የማቀው ነገር የለም። ነገር ግን የምወደውን ሰው ሊያሳጣኝ ስለሚችል ለዛ ነው ድብቅ የሆንኩት እያለች ነው ለተወሰነ ጊዜ ጠፍቼ ራሴን አረጋግቼ ወደ ቪዲዮ ከመመለስ ነገሩን በድብቅ ይዬ ከሌላ ሰው እውነተውን አረጋግጬ መጥቼ እናንተንም ከማናደዳችሁ ከብሩኬ እውነተውን አውቄ። ሲቀጥል ደግሞ አንዳንድ ሰዎች ምክንያትሽ ምንድን ነው ስትሉም ጠይቃችሁ ነበረ። ዛሬ ምክንያት እነግራችኋለሁ፣ ብሩኬን ጠርችዋለሁ፣ ይመጣልም ስትል ነገሩን ጀምረዋለች። አሁን ነው ጦርነቱ የሚቀጥለው። እያንዳንዱን ነገር ብሩኬ ሲመጣ ትሰሙታለችሁ ያለውን ነገር። እስከዛው ድረስ ግን ጠብቁ፣ ልባችሁ ድውድውዱ እያለ ስትል፣ ቅማሟ ዛሬ ምን ልትለን ይሆን? ብቻ ብሩኬ መጥቶ ያለው ነገር እስተሚትን እስከሚል ቸኩያለሁ። ቡሩኬ የሆነ ነገር ደብቆኛል፣ ነው እያለች አለችው። ይህንን ነገር ባይደብቀኝ ጥሩ ነበረ። እኔ ጋ የተደበቀ ነገር የለም። እሱ ግን የደበቀኝ ነገር አለ። እውነታውን እንዲነግረኝ እፈልጋለሁ እያለች ነው። ቡሩኬ ከመምጣቱ በፊት ነው ይህንን እልህ ውስጥ የተግባባችው ቀዳማዊት። ወይ ጉድ! ዛሬ ደግሞ ምን ይሆን? በዛህ አጋጣሚ ሀይሚ ምናለች ምን አገባሽ ልትሉኝ ትችላላችሁ ነገር ግን ያገባኛል እኔ ነኝ እሱ ጋር አጠገብ ያለሁት እሱም ነው እኔ አጠገብ ያለሁ ስለዚህ እሱ ለእኔ እኔ ለእሱ ነን በዛ አጋጣሚ ይመለከተኛል ነገሩ እዚህ ባለንበት አሁን ላይ እዙ ቡታጅራ ከወንድሙ ጋራ የጀመረው ስራ አለ። ያንን ስራ ላለማበላሸት ስል ነው ነገሩን እንትን መናገር አላቃተኝም፣ ነው የምትለው። ልክ ናት። ይሄ አስተዋይነትሽ ነው የሚመቸኝ ሀይምዬ። ማበላሸት የለብሽም። አዎ ልክ ነሽ። መሮጥም የለብሽም። አዎ ልክነሽ በቅድሚያ እውነተውን ከብሩኬ የመስማት ግዴታ አለብሽ። ምክንያቱም ይህ ዋጋ የሚያስከፍልሽ ነገር ነው። የሆነ ቦታ ሰምተሽ ባሉ ባልታ ብሩኬን መተሽ ብትወቅሹ፣ ብሩኬን መተሽ ብትሰድቢው ለአንቺ ዋጋ የሚያስከፍልሽ ነገር እንጂ ምንም እንትን የምተጠቀሚበት ነገር አይደለም። በራስሽ ላይ በህይወትሽ ላይ ዋጋ እየከፈልሽ ነው የምትሄጂው እንጂ ምንም የምትጠቀሚው ነገር የለም። ስለዚህ ልክ አድርገሻል። ዛሬ ላይ ቡሩኬን ጠርተሽ ለማናገር መሞከርሽ አሪፍ ነው። የቡሩኬንም ምላሽ የምናዳምጥ ይሆናል። አሁን ሲመጣ እንግዲህ ሀይሚ እንደዚህ ስትል ነው ነገሩን የጀመረችው ማለት ነው ለቤተሰብ ያለውን ነገር መግቢያ ላይ እያስረዳችሁ ንግግር ነው ይሄ ሁሉ ማለት ነው። ስለዚህ የወንድሙንም የእሱን ወንድሙና እሱን የጀመሩትንም ስራ ላለማበላሸት አያችሁ፣ ስማርትነቷ እንደገና ደግሞ ብሩኬን ላለማውቀስ ይሄ እውነት ነው ወይንስ ሀሰት ነው የሚለውን ሳታጣራ ከእሱ ጋር ላለመጋጨት ስትል ያደረገችው ነገር ነው። በደብዳቤ እሱን በአጭሩ የተሰናበተችው። እኛ ግን እንደ ንቀት፣ እንደ ድብቅነት ምናምን ነው ያየ ነው። ድብቅ ነሽ ለተባለችውም አዎ ድብቅ ነኝ ስትልም መልሳለይ። በዚህ አጋጣሚ እንግዲህ ምንድን ነው የዋሻም ብዬ ለመጠየቅ እሞክራለሁኝ። ነገር ግን ምንም የዋሾች ነገር የለም ካለኝ ምን እንደምለው አላቅም ነው የምትለው። እንግዲህ ይህንን እኮ በራስሽ ላይ በራስሽ ላይ ተማምነሽ በራስሽ ተማምነሽ ነው ይህን ነገር ይሄን ጥያቄ ልጠይቅ የምትችው እና ይሄንን ያሳመኑኛል ያልሽውን ነገር ስላመንሽበት እውነተኛ የሆነ ነገር ነው ብለሽ ስለ ተጠራጠርሽ ነው ልጠይቅ የፈለግሽው አይደለ? ብሩኬን እንግዲህ ደግሞ የብሩኬን መስማት አለብና ይሄን ነገር ቁጭ ብለን እናወራበት ነበረ። ነገር ግን እኔና አንተ ብዙ ነገሮችን አሳልፈናል። ስራን ያገናኘን ላለችው ነገር በጣም ከብዶኛል። ማለት እንዴት ነው? እንዴት እንደዚህ ልትቻል? ሀይሚዬ ተይ እንጂ ተይ። እኛ ባልና ሚስቶች ናቸው ስንል ጭራሽ ስራን ያገናኘን ትያለሽ እንዴ? ተው እንጂ ተው። ቡራ ግን ምልሱ ደስ ነው ያለኝ። እንደዛ አይባልም ምናምን ነገር አለ። አሪፍ ነው። በሰዓቱ ምክንያት ያንተ አይደለም ብለው ነበረ ለቡሩኬ ማለት ነው። እና ምክንያት ያንተ አይደለም ብለሽ ነበረ እንዴት ምናምን የሚል ጥያቄ ሲያነሳላት ነገሮቹ እንዲረጋጉና ቁጭ ብለን እንድናወራበት ስለፈለግኩኝ ነው። አሁን እሷ የሄደችበትን ርእት እዩ። ምክንያቴ አንተ አይደለም አለችው። ለምን እንደዛ ያለች ይመስላችኋል? በሰዓቱ እሱ ዝጋ ከወንድሙ ጋር ስራ ነው። ያ ስራ እንዳይበላሽበት ስላሰበች እንጂ ለውርኬ ድብቅ ሆና ወይንም ያንን የተፈጠረውን ነገር ላለመናገር ፈልጋ አይደለም። ሶ ሃይሚ ግን የተባለችው ምንድን ነው? ድብቅ ነሽ አንቺ ምናምን ተብላን የተረገጠችው። አያችሁ አሁን ገባችሁ መሰለኝ ነገሩ። ያው በመሀል ብሩኬም ታመመ፣ ነገሮቹ ተስፋፉ። በቃ ነገሩ ከረረ። አንቺ ነሽ ምናምን ነገር ተባለ። ነገር ግን እዚ ጋር ደግሞ ኦዲየንስ ሁሉንም እውነታ ማወቅ ስላለበት ነው ሃይሚ ዛሬ ብሩኬን ጠርታ በስነ ስርዓት ማውራት የፈለገችው ያለውን የተፈጠረውን ነገር ማለት ነው። ጭቅጭቅም መሰዳደብም አያስፈልግም። ለምን ትጨቃጨቃላችሁ? በንግግር መፍታት ስትችሉ። ሀይሚዬ፣ መጨቃጨቅ መሰዳደብ ለማንን ለማስደሰት ነው? በእናንተም የማያምር ነገር ነው። ነገረኛ እንኳን አይደለሽም ቅማምዬ። እኔ ነገረኛ ነኝ ሴት ልጅ ምናምን ትያለሽ እንዴ? ነገረኛ አይደለሽም። ሴት ሁሉ ሴት አይደለም፣ ወንድ ሁሉ ወንድ አይደለም። በዚህ እንድትተማመን እንፈልጋለን። ሌላው ምንም የደበከ ነገር የለም። ምን ደብቆ ነው ቡራ እኔ ምንም የዋሾች ነገር የለም። ድንገት ነው የሚሄድሽብኝ። አዎ ነገሩ ድንገት ነው የሄደችው ሃይሚ። ነገር ግን ብሩኬ ደግሞ እስቲ የዋሸው ነገር ካለ ኦኬ፣ መረጃ አለኝ። ነገር ግን እውነታውን ካንተ ነው መስማት የምፈልገው። የደብከኝ ነገር ካለ ንገረኝ ነው እያለች ያለችው። ምንም የደብቅሽ ነገር የለም ብሏል ብሩኬ። ሀይሚ ደግሞ ይህ የአሁኑ ቻንስክ ነው። እንዲህ ሀይሚ የወዴት ለመሄድ ነው እንደዚህ መጣደፍ? እኔ እናንተ በተጣላን ጊዜ በተጣላን ቁጥር ብዙ ሰዎች በማላችን መግባት ይፈልጋሉ። ክፍተት ላለመፍጠር ሞክራ ልክ ኮና ሀይሚ የሆነ ብሩኬና ሀይሚ ሲጋጩ ሌላ ሰው መግባት ይፈልጋል። ሀይሚ ሀይሚ ብሩኬ ብሩኬ ምናምን ነገር። ነገር ግን በሰው ወሬ ነው አሁን ሀይሚ ብሩኬን እየወቀሽ ያለሽ። ብሩኬ ምንም አልደበኮሽም እያለሽ ነው። አንቺ ግን ጓገጭ እያልሽ ነው ተረጋጊ ሀይሚ፣ ይሄ ዋጋ ያስከፍልሻል፣ የእኔ እናት። የዛሬውማ የፖሊስ ጥያቄ ነው፣ አጠፋው የምትለውን ነገር ንገረኝ። ምን ሀይሚ እየግል ሀይሚ እየበሰው ወሬ ብሩኬን አትጣይ። ይሄ ዋጋ የሚያስከፍልሽ ነገር ነው። ብሩኬ ምንም አላጠፋውም እያለ እየተከራከረች ነው። ነገር ግን ይሄ በሰው ወሬ ተይ ሀይሜ፣ ተይ ብሩኬ። እኔ እራሴ ሌላ አለም ውስጥ ገብቼ ላለው ሌላ አለም ውስጥ ገብቻለሁ እያሰብኩኝ ነው አላለም ሚኒያበት አረ የዛሬ ማግና ያጋባል። ይሄ ይሄ የተቀነባበረ ሴራ ነው። ሀይሚ ተብሩኬ ሊለያዩሽ ነው። ንቂ ዝጋ፣ ንቂ ሀይሚ እንዴት ነው እኔ ማጣት ፈልገህ ነው ምናምን ትዋለሽ እንዴ ለብሩኬ ሀይሚ እንደዛ ወድቆልሽ እንደዛ ደንግጦልሽ፣ እኔ ማጣት ፈልገ ነው ትዋለሽ? ይሄ በተቀነባበረ ውሸት የሰው ወሬ ሰምተሽ፣ ተው ሪኬ ጋር አትጣይ። ሀይሚ ዋጋ የሚያስከፍልሽ ነገር አታድርጊ። አሁን እናንተ ብዙ ምቀኛ አለ በእናንተ አጠገብ ብዙ ብዙ ብዙ ነገር ግን መረጃውን አሳዩ ያን ነገር ካደረገው አምንልሻለሁ እኮ አለሽ ብሩኬ፣ አምንልሻለሁ አለሽ አሳዩ ይመንልሽ እንጂ ዝም ብሎ እንደዚህ ምናምን ይከብዳል። እኔ ራሴ ለመፍረድ አሁን እየከበደ ነው ሀይምዬ። ኔናት እዚች ጋ እጅ መሰንዘርሽ ጥሩ አልነበረም። ለምን ብትይ አሁን አንቺ ብሩኬን እየወቀሽ ያለሽው አንደኛ በሰው ሰው የሆነ ቦታ መረጃ አግኝተሽ ነው፣ እየወቀሽ ያለሽው ከሱ የሰማሽው ያየሽው ነገር የለም። በአይንሽ ያየሽው ነገር ካለ ኦኬ። ነገር ግን እንዴት እንደዚህ እጅ መሰንዘር አስፈላጊ አይደለም። ከዚህም በፊት ነግሬሻለሁ፣ እጅሽን አታንሽ ወንድ ልጅ ላይ ይንቅሻል። ሀይሚ ዋጋ የሚያስከፍልሽን ነገር አታደርጊ። አሁን በጥፊ መማታትሽ ለአንቺ እውነታሽን፣ ሀቅሽን ያስወጣልሻል ማለት ነው ወይንስ ተረጋግተሽ መረጃ አለኝ ያልሽውን አውጥተሽ ማሳየት ነው ያለብሽ? ምናልባት እኮ እነዛ ሰዎች በተቀነባበረ ውሸት አንቺን እና ቡርኬን ለማጣላት ያደረጉት ነገር ሊሆን ይችላል። ሀይሚ ግን ሆን አንዳንድ ጊዜ ትፈጽም ያለ አሁን ፈጠንሽ። የምር ሀይሚ ተረጋጊ። እኔ ይህንን እምለው ደግሞ ለምንድን ነው ነገ ተከፍተሽ ተሰብረሽ ማየት አልፈልግም። የአንችን ሀዘን አልፈልግም ደስታሽን እንጂ እና ብሩኬ ደግሞ የተፈጠረ ነገር ካለ ከካሜራ ጀርባ ቃስ ብለህ አናግራት እንግዲህ ሀይሚም ተቆጥታ በጥፊ መታ ነው የሄደችው ይሄ ሁሉ መሆን የለበትም ጥፊ ጋጋተው ለምን አስፈለገ መረጋጋት እያለ ለምን በጥፊ ጥፊ መሰንዘር ለምን አስፈለገ የእናንተ ነገር ግራ እያጋባኝ ነው አሁንስ